እኮ በቀን ጋር ተዋጣው። እነዚህ ባለጌዎች ምን እናገኝ ምን እንከን እናገኝ ምን አፋፌን ትላላችሁ? እዚህ እኔ የተናገርኩት ለምን እንደሆነ አውቃችኋል። እሱ ብቻ አይደለም ለማለት ነው። እሺ እኔ

ውይ ኧረ ተደማመጡ፣ ችግር የለውም። የለሁበትማ ከሚወራ የለሁበትማ፣ እኔ ስቃጠል የዋልኩበት ጸጥ ብዬ እውነቱ ከሚወጡ ጠቃ በውስጥ ይዤው የቆየሁት ነው። ስለዚህ አሁን ለዛ መድኃኒት ስለተላከልኝ ነው እኔ ያወጣሁት። ገባሽ? ኦኬ፣ ችግር የለውም። አውሪ በቃ አሁንማ ይሄ ነው። እኔ መተንፈስ እንደ እኔ ያልተነፈሰ ሲቃጠል የዋለ ያየ ስድቡን የሰሙ አንቺ ሰሚት ትችያለሽ፣ እኔ ግን ከታች ሁኜ ስንት ስድብ ነው የሰሙ? እኔ ሰምቻለሁ። ስሚ ልንገርሽ፣ ከስር ሁኜ ማለት ነው። ለስሙ ሀይሚን እንወዳታለን እንላት። ሀይሚንም የወደሰው ባሏን ወድ ነው። ልንገርሽ ከላይ አሁን የተናገርሽ ማለት ነው። ብሌን እረፊ ብሌን እረፊ ተናግሬ መውጣት እችላለሁ ነቅዬ እና ብዙ ነገር በእሱ ብዙ ነገር ዛሬ ጆሮዬ ገምቷል። ስለዚህ እሱ ብቻ አይደለም የተሳመው፣ ይህን ደግሞ መናገር ይችላሉ። በቃ ወሬ የሆኑ በቃ ምናምን አይሰራም እንደዛ። በቃ አትጣሉ፣ ተደማመጡ። በና መጣላት አይደለም አንድ ሰው ሊጠለማሱ ናቸው እኮ እነሱ እርስ በራሳቸው ቆሻሾች ናቸው፣ የቆሸሹ ናቸው። እንደዚህ የሚሉት የገቡ ናቸው። እሱ ተናግሯል። ላይፍ ላይፍ ተናግሯላቸው ነው እና ኖርማን ነገር ነው እ አልጅቷ ሲቀጠል ሰው ነው የግቡን ጓደኛ ራሱ ቁንጥም ብላለች ኖርማን ነው። በቃ ችግር የለም። እነሱ ተማምነው ቆይ፣ ልጁ ልንገርሽ ሰላም ላይ ነው እንደ ማንንም ሰላም ላይ ነው። የጨረቃው ፋሚሊ ፈርቶ ማንም ሰላም ላይ ነው። ከማንንም አትገናኝ ነው ምን አለባቸው

ይገናል። ሴትዮዋ የቃይዛ መጣች ወራስ ቤዛ ማለት ነው። እስከ ማስገባባ እስከሚደባብቅ ድረስ ጨንቆኝ ማለት ነው። ሽንት ቤት ልግባ ብዬ ሽንት ቤት አይቼው ነው የጨረስኩት። የኔ እናቴ አይዞሽ ግን በእናታቸው ቪዲዮን ስለዘነኔ ያልደወልኩልሽ መጥተዋል ብዬ ልደውልልሽ ሴትዮች ትኖራለ ብዬ ጻጣልኩሽ ያው እቃ ምጥታ ብታ ወገባችን እንዲ ሲሉ እየተንቀጠቀጠ ከመሸቃ ይዛብን መጣ። እንደውም ጓደኛ ና ባንሆን እስካሁን አልጨርስም ነበር። የወራት ጊዜ ምጥታ እኔ ደግሞ ያው ሰራ እንትን ሰው ትጠራ ተራለው ስላለሽ ለዛ የጠፋሽ ስ ሰው አላመጣች። ሰውየው አታምጭ እቃ ካመጣች ሰው እንዳታመጭ ስላላት ሰው አላመጣችም። አምሽታ ሄደች። አምስት ሄደች ማለቱ ጎ በዛንቺ እቃቸው እራሱ የወር አስቤዛ ስለሚያመጡ እኮ አንድ መኪና ነው ገልብጠው የሚያመጡት። አንድ መኪና ነው ተሸክመ ያመጣቸው እሱ ስናግዝ ስናወርድ ስናግዝ ስና ቦታ ቦታ ምን የምንሰልል እንደውም ማርያምን ላሳያቸው አንዴ ማለት ነው። የኛ ፍቅር አንቀልቅሎ አገባሽ አለ። አንቀልቅሎ አመጣኝ እንጂ እኔ ጋር አንዳንዴ ግን ከቤታችሁ ካሜራ የለም

እሺሺ ሄጂ ሄጂ ወደ ሄጂ እሺ አስገባሽ። ስትመጪ እና ቢኖርማ ይነብነ ቢኖርማ ትናገረኝ ነበር። እስከሆነ እንዴ መስማ እኔማ ምሳ እየበላሁ ከተጠራሁኝ እንደዚህ ሰሃኑን ብድግ አረግና እንደዚህ በካ ካሜራው እንደዚህ አታየዋለሁ። ሆየው ወይ እየበላሁ ነው፣ አልንቀሳቀስም። ሙቻታለሁ። ጀንኳራ ያም በኛ ይገርማ። ቡና አለ ወይ? አስፌዛው ላይ እየተባልሽ ነው። ቡና አለ? ቡና የለም፣ በቃ ቡና የለም፣ በቃ ቡና አሱሳ ያለው ቡና የለም። የእኔ ውድ መጣሁ መጣሁ። አንቺ ከአፍሪካ የእኛ ቡናና የአፍሪካ ቡና እንዲህ አይነት ነው። እረ አይደለም፣ እኔ እንጃ እኔ ከኢትዮጵያ ነው መሰለኝ፣ ወደ አፍሪካ የሚሄደው ልበል። ምን የሰውዬ ወንድም ተሳፍሮ በር ላይ መጥቶ ና ይብሎ ጠራኝ። የኢትዮጵያ ቡና ነው ይሄ፣ አፍሪካ አይደላችሁ እንደ ብሎ ሰጠኝ። እንዲ አለ ኮ ይሸጣል፣ የትኛውን ቦታ የኛ ቡና የታሸገ ሶስት እሽግ አምጥቶ ሰጠኝ። አዎ አለ በእሽግ ብሽግ፣ ያውም በደረጃ ነው ያለው፣ ከአንድ እስከ አራት። በጣም የምታምርቺ ቅሽር ቡና የምንላትን ኢትዮጵያ ያችን ያመጣልኝ እሱ ግን ውድ ነው እራሱ። እዚህ በኪሎ ስገዥ የሆነች ኢትዮጵያዊ ለአንድ ወር የመጣች ነበረች። ለሷ ሰጣሃት እየገዛች ከመጣጣ ለአንድ ወር ልታግዝሽ አንቺ ጣለብሽ። እኔ አይደለሁም ወይ እኔ እናቴ የዚህ ሀገር ፓስፖርት መሰጣት አለበት። ለኔ ራሱ ግድ ነው ይሄ ሀገር ፓስፖርት። ስሚ ልንገርሽ፣ የሆነ እንትላ ልንገራሽ። ከቤታችን ቅርብ ሱቅ አለና ሲያዝ በነበረ ሰዓት ሲያንቀለ ነገሩ አንቀልቅሎኛል። በጦርነቱ የአባት የቅርብ ዘመድ ናት፣ አላአይና ተኛ ቡዳቢ ነው ያለሁት ልጇን ከዩኒቨርሲቲ ሲመጣ ገደሉት፣ እና እሷን ህዳችሁ ማርዳት አለባችሁ ተባልንና፣ ካርድ ልገዛ ዲካን ስደውል ስደውል እምቢ አለኝ። ካርድ ልገዛ ዝም ብዬ ስልክ ሳልይዝ ቀጥታ ወጣሁና ሄድኩ። ሲሄዳ ያዘኝን መሰለሽ፣ ጁማአ ቀን ነው ፖሊሱ ያዘኝ፣ መንታ መታጠፊያው ላይ አነቀኝ ነው ያለኝ ሲለ ሄድኩኝ ሄርኩሄርኩኝ አለሽ አለኝ። ሀወያሽናምጫ አለኝትሀወያሽ ሲለኝ የለኝም አልኩት። ከቤት ነው አልኩት። እንዴት ያለዚህተዎጭ አለሽ ለምን ወጣሽ አለኝ። ከዛ ቤታችን ቅርብ ነው አላይን ምናም የሀብታቦች ሰፈር ነው። በዛ ላይ ደግሞ ቤታቸው የተንጣለለ ነው። ወገብሽን ቆርጦ ጠብ ነው አረኛ ሶስት እና ሁለት ሰራተኛ ነው እና ሀብታሞች ናቸው። ብዙ የኪራይ ቤት አላቸው። ግቢያችንን ራሱ የተከራየ ነው እና ከዛ ታያስኩልሽና ነይ ግቢ አለኝ። እሺ ቤታችሁ ቅርብ አይደል አለኝ። የቤታችንን ቁጥር ስነግረው እዚህ ነው ቅርብ ነው አይደል ነይ ግቢ ሲለኝ ለምንድን ነው የምገባው አልኩት። እንዴት አምኜህ ገባለሁ? ይኸው ብሎ አሳየኝ። ይኸው ብሎ ሲያሳየኝ ብታሳየኝ በእግሬ ነው የምሄደው አልኩት። እሺ አለኝ። እሺ እንሄዳለን አለኝ። እሺ እያለኝ፣ እኔ እየተራመድኩ፣ እሱ ቀስ እያለ ከበራችን ስንደርስ ለሰውየው ጀረሳ ጮህለት ወጣ። ሰውየው እኮ ደግሞ ፖሊስ ነው። ከዛ ወጣና ግን አልኩት፣ ልንገረህ አልኩት። ምን አለኝ። እኔ መኖሪያ ፈቃድ አለኝ፣ ይሄን ያክል አመት ነው። ግን የሚገርምህ ነገር የኢማራት ፓስፖርት ይገባኛል። ሰውየው ጋር ሲያወ እና እናት ሰውየው ይይህዘር መጨረሻው አንድን እንደው እንትን ያለቻችሁን አሜን አሜን ብላችኋታል እንዴ እንደው ምርጥን ኦዲዮንሶች ፈጣሪ የልባችሁን መሻት ይሙላላችሁ ለሀገራችሁ ያብቃችሁ አለች አሜን አሜን በሉ